የኔ ፍቅሮች እንዴት ናችሁ? ትላንትና ቀን ሙሉ ጥፍትፍት ብዬ ነበር። የለውም ነበረ እንግዲህ ሁሌ እናንተ ቪዲዮ መስራት ብቻ ሳይሆን ያው አንድ ጾምም እንደሆነ መጠን ያው ገዳም ሄዳለው ገዳም እጄ አይቼ ጸሎቴን አድርሽ ይመጣለው። ድጋሚ ስውሩ ማርያም ትላንትና ስውሩ ማርያም ነው ያልኩት። በጣም ረጅም መንገድ ነው በጣም ድካም ስላለው ለመስራት ሰዓት የለኝም ነበር። ለዛ ነው ቤተሰብ የጠፋሁት። በጣም ነው የማመሰግነው እንዲ እኔ ግን ለካ እኔንም ትወዱኛላችሁ ማለት ነው። እኔንም ትጠብቁኛላችሁ ማለት ነው። በጣም ነው የገረመኝ። ብዙ ልጆች ደወሉኝ። ዛፍዬ መንገጥሞች ነው ምን ሆነች ነው። በጣም ነው ማመሰግነው መቤቴን፣ እንዲም እኔን እንደጠየቃችሁ፣ እኔን የት ነች ብላችሁ እንደጠየቃችሁ፣ መቤቴ እናንተንም ተያችሁ ተጠይቃችሁ የቤታችሁ ትግባ ነው ምለው እኔ ልኩበት እናንተንም ትያችሁ ትዳብሳችሁ ባላችሁበት ቦታ ሁላችሁንም ማለት ነው። ስቡሯ ማርያም ነበርኩኝ ትላንትና ገዳም ሂጄ ነበር። ለዛ ነው የጠፋሁት ውዶቼ። እንግዲህ ጨረቃ ፋሚሊ ጨረቃዎቼ ደህና ናቸው። ትናንትና ወደ ስመለስ ባስ ውስጡ እያየው ነበረ ቪዲዮቻቸውን። በጣም የሚገርም ነበረ። በጣም ደስ የሚለው ፓርት እነሱ ብዙ ልጆች ሀይሚን ተናገሩኝ ምናምን ብላለች። ያው ምንም ማለት አይደለም እኮ ይሄ ወር አበባ እንደሚባለው ወር አበባ ማለት እኮ ምንም አታደለም። ወር አበባ በድሮዎቹ ነው ፔሬድ ነው በእኛ አሁን እና ወር አበባ በአሁኑ ሰዓት ማንኛውም ሰው ማውራት ይችላል። ይሄ ምንም ችግር የሌለበት ነገር ነው። አንዳንዶቻችን አካበድን አካበዱት ብላ ወቀሳ ስታቀርብብን ነበረ። እኔም ተናግሬው ነበረ። እኔም አንዳንድ ልጅ ተናግሬው ነበር። ግን ምንም ማለት አይደለም። ይሄ እኮ በትምህርትም ተምረናል። ይሄ የሚያሳፍር ነገር አለ። አሁን እኮ በግልጽ እኮ እየወጡ እኮ በግልጽ እኮ እንዴት እንደሚደረጉሉ ሞዴስ እያስተማሩ ነው ያሉት። አብዛኛውን ሰዎች ለምን አሁን ለምሳሌ ልበላችሁ፣ በክፍለ ሀገር ከሄዳችሁ በጣም ውስጥ ገጠር ላሉት ሞዴስ ማድረግ እንኳ ማይችሉ አሉ። አንዳንድ ልጆች ማነው እዛ ውጭ በጣም ገጠር ውስጥ በጣም ያላሉት ሁሉ ዶክተሮች እየሄዱ እኮ እያስተማሩ ነው። በቲቪ ሁሉ እያየን ነው። ይሄ እኮ ምንም ያለም ፔሪድ ነበረብኝ አልቻልኩም ምናምን ምንም አልነበረም። ያው ብዙዎቻችሁ አካበዳችሁ ቢ ምናምን ስትል ነበረ። ይሄ ያለ ነገር ነው ደግሞ የተፈጥሮ ነገር ስለሆነ ምንም ያው የሚባል ነገርም ግን ያው እኛ ተፈጥሯችን፣ አስተዳደጋችን ስለሚወስነን ነው እንጂ ያው እኛ አሁን ዘመናዊ ዘመናዊ ን ብለን ነው እንጂ በድሮ ጊዜ ልክ ናችሁ። ይሄ አይባልም። ልክናችሁ እና ውዶቼ በጣም ያምሩ ነበረ። ቡራ ደግሞ የሆነ ቅናት ቢጤም እኔ እሱ ፓርት ላይ በጣም እን ያሳቀኝ ቡራ ቀንቶ ነበረ። የሆነ ዛን ላይ ሰዋይ ወንድ አየች ብሎ ማለት ነው። ግን የሚገርመው ነገር አሳይሻለሁ ሲላት ለሀይሚ ብሩኬ። ብሮቄ እንድታሳይኝ ነው እንዴ? በሴት እንድታስቀን በሴት ሴት ልስቲ አይነህን ነው ማጠፋል ምናም ምናም ናች እኛ ንቅ ሴቶች ስንባል ማለት ነው ወንዶች የሆነ ነገር ካልሆን ወዲያ በቃ ቡግ ነው የምንለው። ና ምንድን ነው ግን ሀይሚ ቡግ ነው ያለችው ምልት ነው ምንፈልገ ነው ምንልታረግ ፈልገ ነው ምናም ምናም ያለችው እና ደስ ይላል። በቃ በጣም እኔ እንጃ እኔ ስለና ሀይሜ አብሮች የማልጠግብም ትላንትና የለበሱት አለባበስ በጣም ነበር የሚያምረው። ብሩኬ ወስዶ እያዝናናት በጣም በቃ ደስ በቀደስ ነገር ነው። ብዙ ልጆችም እንደነገርኳችሁ እግዚአብሔር ይስጣችሁ። እኔ እኮ በጣም ትገርሙኛላችሁ። እኔ በነገር ንገሯቸው፣ ቦታ ንገሯቸው፣ እነሱም ብሏችሁ ነበረ ቆንጆ ቆንጆ ቦታ። አሁንም ምሯቸው ይሂዱ፣ ይስሩ፣ ቪዲዮቻቸውን ይስሩ፣ ስራቸውን ይሰራሉ፣ በሰላም ይመለሱልናል። እና አሁንም አሁን ገና ገና ገና ገና ትልልቅ ሰፕራይዞች አሉ፣ ለማየት ያብቃችሁ። ገና ሰፕራይዝ ይደረጋሉ እነ ብሩኬ፣ በጣም የሚገርም ነገር ነው። ገና ዛሬ ደግሞ የሚመጣው ደግሞ በጣም ቆንጆ ነገር ነው። ሸአለ ከእግዚአብሔር ጋር ቆንጆ ነገር ያመጡልናል ብዬ አስባለሁ። የሀይሚ ያለባበስ ሲያምር ነበረ። ዱባይ ተስማምተተል ቆንጆ ሆናለች። አለ ካያችሁ ሀይሚ ጉፊታ ሁሉ ቆንጆ ሆኗል። ብሩኬም ያው ሁሌም ቆንጆ ነው። እሱም ቆንጆ ነበረ። ሞዴል ነው የሚመስሉት እኮ እናንተ የቱርክ ፊልም ሰሪ አይመስሉም ሲታዩ? እግዚአብሔርን እስቲዋችሁ በደንብ አድርጋችሁ ቆጭ። እኮ የቱርክ ፊልም ሰሪዎች ቆንጆዎቹ እነዚያ የሉም። እነሱን ነው እኮ ነው የሚመስሉት። የሚገርማችሁ ነገር ደግሞ ከቡታጅራ ወንዶች ቡራ ነው ቆንጆ። ከሴትን ብትል ደግሞ ሀይሚዬ ናት ቆንጆ በዚህ እንዳትከራከሩኝ፣ በዚህ አንድ ሰው እንዳይከራከረኝ። አዎ ሁለቱ ናቸው ቆንጆ። ሞዴል እኮ ነው የሚመስሉት። እንዲሁም ካያችሁ ሀይሚዬ አንዳንድ ቦታ የሆነ መስራት መብራት መሰረት ማብራቴን ትመስለኛለች። መሰረት ማብራቴን የሆነ ቦታዋ ላይ የሆነ ቀሚስ ደግሞ አላት። እዚህ ጋ የሆነ እንደዚህ ረዘም ብሎ እንደዚህ ያለው እሱ ላይ ደግሞ በቃ ስታዋት መሰረት ማብራቴን ነው የምመስለው። በጣም ነው የሚገርመኝ እና ሞዴል ናቸው፣ በጣም የሚያምሩ ልጆች ናቸው። ለምንም ይፈልጋሉ። ለምንም ነገር ደግሞ እድሜያቸው ገና ወሳኝ ነው። ደስ የሚል እንትን ላይ ነው ያሉት፣ አቋም ላይ ነው ያሉት እና ገና ሰፕራይዝ ይደረጋሉ። ገና ብዙ ብዙ ነገሮች ይሆናሉ። ለማቲ ነገሬቹ ነበር። ለማቲ መድሃኒዓለም ለማቲ ጽፌ የለን ነበረ። እኔ አይመልስልኝም። ከመለሰልኝ ቲጂ ጋብዘዋል ብሎ ከፈለጋችሁ የተጻጻፍነውን አሳያችኋለሁ። ከማቴ ጋር የተጻጻፍ ነው ማለት ነው። በላይቭ ላይም ገብቼ እነግረዋለሁ። ስልካ እንትን አይሉም ይሄ ጽፍ የለን ነበር፣ ግን አይም ያ ብዙ ሚዜ ስለሚገባለ ላያ ይችላል ስለማያውቁ ማለት ነው። ማቲን ቢያውቀው ግን ያነሳልን ነበር ስለማያውቁ ነው። እና አንዳንድ ልጆችም እንደዚህ እኔ የኔ ጓደኞች ሆነ እዛ የኔ ጓደኞ የምታከብሩ ልጆች እኔ የምትወዱኝ ያላችሁ በስም የምታወሩኝ ዛፍዬ ሰፕራይዝ እናደረጋቸዋል ያላችሁ አርጓቸው፣ ነገራቸው አርጓችሁ፣ ቃላችሁን አክብሩ። እና ሀይሚና ቡራ ብዙ ነገር ነው፣ ብዙ ብዙ ነገር ይደረግላቸው። ምንም ማለት አደለም። በጣም የምንወዳቸው ልጆች ናቸው። አሁንም መልካሙን ያሰማን ነው የምንለው። ጥሩ ነገር ይዞልን እንደሚቀርቡ አንጠራጠርም። ቤተሰብዬ እንግዲህ ወዳቸዋለሁ፣ አከብራቸዋለሁ። በተረፈ ሰላም ዋሉልኝ። አዲስ ነገር ደግሞ ካለ እናሳውቃለን። ወደ በኋላ እንገናኛለን። የሆነ ነገር እስቲ አጣርቼ ይመጣለሁ። የሰማሁት ነገር አለ ግን ዝም ብዬ አላውራን ብዬ ነው እዚህ ጋራ